ሰላም ናቸው ሰቦቼ፣ ዛሬ በዚህ ቪዲዮ የምታዩትን ሆት ወይም ወይንም ደግሞ የሚያቃጥል ማባያ በዚህ ቪዲዮ እናያለን። ሆት ለማዘጋጀት የሚያስፈልጉን ግብአቶች የቀላ ቀይ ቃሪያ፣ ቀይ ሽንኩርት፣ እንዲሁም ነጭ ሽንኩርትና ዝንጅብል፣ ጨው፣ እንዲሁም አቼቶ፣ ዘይት እንዲሁም ውሃ በመግቢያው ላይ እንግዲህ እንደገለጽኩላችሁ ቀዩን ቃሪያ ከገበያ ላይ ነው የምታገኙት። ገበያ ላይ በምትገዙበት ጊዜ በደንብ መምረጥ አለባችሁ። ምክንያቱም አረንጓዴው ቃሪያ ነው ቀልቶ ቀይ የሚሆነውና የበሰበሰም ሊኖረው ስለሚችል እሱን በደንብ መርጣችሁ አረንጓዴውን ሳይሆን ቀዩን መርጣችሁ መግዛት ይኖርባችኋል ማለት ነው። ያንን ቃሪያ እንግዲህ ገዝታችሁ ቤታችሁ ከሄዳችሁ በኋላ በደንብ አድርጋችሁ ማጠብ አለባችሁ። የበሰበሰም ሊኖረው ስለሚችል እሱን ሁሉ በደንብ ታጸዱታላችሁ። አለበለዚያ በሚፈጭበት ጊዜ ወይንም ደግሞ በምታዘጋጁበት ጊዜ የበሰበሰው ጣዕሙንም ሊያበላሽባችሁ ይችላል። መፈጨትም ላይ ደግሞ እሹ ብሎ ላይፈጭ ስለሚችል፣ በደንብ ጥንቃቄ አድርጋችሁ ብዙ ጊዜ የምታስቀምጡት ነገር ስለሆነ ንጹህንና የጸዳውን ነው መጠቀም ያለባችሁ። ስለዚህ በደንብ አርጋችሁ አጥባችሁ ቆሻሻውን ለይታችሁ የበሰበሰውን ለይታችሁ በደንብ ታጥቡታላችሁ ማለት ነው። ካጠባችሁት በኋላ ነው እንግዲህ ወደ ስራው የምንገባው። ከታጠበ በኋላ በደንብ አናት አናቱንም መቆራረጥ አለባችሁ። ቆሻሻውን ማራገፍ አለባችሁ። አናቱም ከተቆረጠ በኋላ እንደገና ደግሞ በምታዩት መልኩ በትንንሹ ትከትፉታላችሁ። ይሄ እንግዲህ የሚያገለግለው ለምንድን ነው? በምትቀቅሉበት ጊዜ አንደኛ ቶሎ ይበስልላችኋል። ሁለተኛ ነገር ደግሞ ነጭ ሽንኩርት እንጨምርበታለን፣ ቀይ ሽንኩርት እንጨምርበታለን። እነሱም ስለሚከተፉ ተመሳሳይ ሆነው እኩል እንዲበስሉልን ነው የሚያገለግለው። ስለዚህ አስተካክላችሁ ሶስቱም የተመሳሰለ መልክ እንዲኖራችሁ መከተፍ አለባቸው ማለት ነው። እኔ የተጠቀምኩት እንግዲህ 350 ግራም የሚሆን ቃሪያ ነው። እናንተ እንደፈለጋችሁት ግማሽ ኪሎ ማድረግ ትችላላችሁ፣ አንድ ኪሎ ማድረግ ትችላላችሁ፣ ከዛ በታችም ሩብ ኪሎ ማድረግ ትችላላችሁ። በምትፈልጉት መጠን ማዘጋጀት ትችላላችሁ። በመቀጠልም እንግዲህ አንድ ከፍ ያለ ቀይ ሽንኩርት በደንብ ከላጣችሁትና ካጠባችሁ በኋላ እሱንም በተመሳሳይ መልኩ ከቃሪያው ጋር በሚመሳሰል መልኩ ከፍ ከፍ አድርጋችሁ ትቆርጦታላችሁ። በመቀጠልም እንግዲህ ዝንጅብል ነው የምታዘጋጁት። ዝንጅብሉን በደንብ አድርጋችሁ ብዙ ቆሻሻም ሊኖረው ስለሚችል በደንብ ከታጠበ በኋላ ይፋቃል። ከተፋቀ በኋላ ነው እንግዲህ እንደገና አጥባችሁ ፅድት አድርጋችሁ ትቆራረጡታላችሁ። ከዚያ በመቀጠል ደግሞ ነጭ ሽንኩርት ነው። አንድ ራስ ነጭ ሽንኩርት በደንብ መላጥ አለበት። ከተላጠ በኋላ በደንብ መታጠብ አለበት። ከተላጠበ በኋላ ነው እንግዲህ ከተፍ ከተፍ የምታደርጉት ይሄን ሁሉ እንግዲህ እጠቡት እጠቡት እያልኩ ንጽህናውን የምነግራችሁ ለብዙ ቀን ልትጠቀሙበት የምትችሉትን ሆት ሶስ ስለሆነ የምታዘጋጁት በደንብ ንጽህናው የተጠበቀ መሆን አለበት ማለት ነው። አሁን እንግዲህ ሁሉም ተከትፎ ተዘጋጅቷል። ወደ መቀቀሉ ነው የምንሄደው። ወደ መቀቀሉ ስንሄድ በብረት ድስታችን ውስጥ በመጀመሪያ ደረጃ ቃሪያውን ነው የምንጨምረው ቅድም እንደነገርኳችሁ 350 ግራም ያህል ቃሪያ ነው ከዚያም እንግዲህ ቅድም የከተፍነውን ነጭ ሽንኩርት ዝንጅብልና ቀይ ሽንኩርቱን እንጨምርበታለን ከዚያ በመቀጠል እንግዲህ አንድ ኩባያ ዘይት እንጨምርበታለን ከዚያም ግማሽ ኩባያ ያህል አቼቶ እንጨምራለን በመቀጠልም ሁለት ኩባያ ያህል ንጹህ ውሃ እንጨምርበትና አንድ የሾርባ ማንኪያ ጨው እንጨምራለን ደስታችንን ጥደን እንቀቅለዋለን ለአስራ አምስት ደቂቃ ያህል እንግዲህ እሱ እስከሚበስልልን ድረስ። ምናልባትም ደግሞ እናንተ ከዚህ በተሻለ መልኩ ከዚህ የበለጠ ሊያቃጥል የሚችል ወይንም ደግሞ ከዚህ የተለየ አዘገጃጀት አለ የምትሉት ካለ በኮሜንት ሴክሽናችሁ ላይም ላይ ማሳውቁኝ። እሱንም ደግሞ አብረን እንሰራዋለን ማለት ነው። ከዛ በተረፈ ግን ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። አሁን ኦልሬዲ ደርሶልናል እናወጣውና በደንብ አድርገን እናቀዘቅዘዋለን። ምክንያቱም ማሽኑ በምንሰራበት ጊዜ የፈላ የጋለ ከሆነ ጥሩ ላይሆን ይችላል፣ ማሽናችንንም ሊያበላሽብን ስለሚችል መቀዝቀዝ አለበት። ከቀዘቀዘልን በኋላ እንግዲህ መፍጫችን ውስጥ ጨምረን በደንብ አድርገን እስከሚልምልን ድረስ እንፈጨዋለን። በደንብ ከተፈጨልን በኋላ አውጥተን በጎድጓዳ ሳህን ላይ በማጥለያ ሆት ሶሱን ከፍሬው እንለየዋለን ማለት ነው። እንግዲህ ከፈለጋችሁ እናንተ ፍሬውን ያለመለየትም ትችላላችሁ። ምንም ችግር የለውም። እንደዚሁም ሊዘጋጅ ስለሚችል ማለት ነው። ካልፈለጋችሁ ደግሞ በደንብ አድርጋችሁ ታጠሉታላችሁ በደንብ ይጠላል። ስለዚህ በዚህ መልኩ ይዘጋጃል ማለት ነው። በዚህ መልኩ የተዘጋጀውን የጠለለልንን ዝም ብለን በክፍት ዕቃ አይደለም የምናስቀምጠው። ከዚህ በፊት ቅመም ስናዘጋጅ ግጥም ባለ ዕቃ ብዬ እንደነገርኳችሁ ግጥም ያለ የጠርሙስ ዕቃ ቢኖራችሁ ደግሞ ይመረጣል፣ ተመራጭ ነው። ከፕላስቲክ ዕቃዎች ይልቅ የጠርሙስ ዕቃ ስለሚመረጥ በጠርሙስ ዕቃ ውስጥ በደንብ አድርጋችሁ ጠርሙሱን አዘጋጅታችሁ በፈላ ውሃ በደንብ ካጠባችሁት በኋላ ካጸዳችሁት በኋላ እዛ ውስጥ ታደርጉና ከፈለጋችሁ ፍሪጃችሁ ውስጥ ማስቀመጥ ትችላላችሁ፣ አለበለዚያም ብዙ ጊዜ እንዲቆይላችሁ ማለት ነው። ያለበለዚያም ደግሞ እንደዚሁ መጠቀም ትችላላችሁ። ሶስ ይሄን ያህል ቶሎ የመበላሸት ቻንስም ስለሌለው ማለት ነው። እንደምታዩት እንግዲህ በጣም በሚያምር መልኩ ተዘጋጅቶልናል። ይሄንን ሆት ሶስ እንግዲህ ለተለያዩ በተለያዩ ምግቦች ላይ ጨምራችሁ መመገብ ትችላላችሁ። በተለይም ከቀይ ስጋ ከስጋ ጋራ፣ ከጥሬ ስጋ ጋራ፣ ከጥብስ ጋራ እንዲሁም ደግሞ ከአንዳንድ ምግቦችም ጋራ ከሩዝ ጋራ አቅርባችሁ መጠቀም ትችላላችሁ እና ሁለገብ የሆነ አፒታይት አፒታይዘር የሆነ ማባያ ስለሆነ ተጠቀሙበት። በጣም አመሰግናለሁኝ። ታንክዩ።